ሰውን ስርቆቱ ትንሽ ቢሆን ሳይሰርቀ ያመሽም። ሰው ይሰርቀ በሚዛኗ። ያም ባይሆን ደግሞ ገብርኤልን ከጨመረ ነው የመጣው። ዝም ብለ ግዛ ይላል ማለት ምን አማመ ዝም ብለ ሽጥ አትሽጥ ብሎ የከለከለ ሰው የለም። ግን አትማሉ እና እግዚአብሔር የተለየው ሰው ጨካኝ ነው የሚሆነው አረመኔ ሰው የሚያርድ እንዳጋግ አይደለም። ሰው በማረድ የሚደሰት ክፉ በማድረግ ሰው በመሳደብ ልክ ልኩን አቀመስኩት የሚል ማለት ነው። ጀግና ሰው ግርማ፣ ልክ ልኩን ነው የነገርኩት ዛሬ ይላል ሰው ማለት ነው። ያ ሰይጣን የነገሰበት ሰው ለብር ብሎ መስበክ፣ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር፣ መንፈስ ቅዱስን መሸጥ ነው። በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልን ነን 199 ብር ነው ያመጣሁት፣ አንድ ብርም አላተረፉን ግዛኝ ይው፣ ለብር ብለህ ሸጥከው ማለት ነው። ነጋዴው ይሸጠዋል እንዳይውላችሁ፣ አንዱን አካል መንፈስ ቅዱስን መሸጥ ማለት እንደ ይሁዳ ተመልከቱ። በሰማንያ ቀን በተቀበልከው መንፈስ ቅዱስ ላይ ማዋሸት ማለት ነው። እግዚአብሔር እንዳንዋሽ አድርገን። ያው አሁን እንግዲህ ውሸት ውሸት አይመስለን፣ ብዙ ነገር አለ እኮ መገናኛ ቁጭ ብሎ ያው ያው እዛ እንትኑ ጋር አደረው እዚህ ቤተ ክርስቲያኑ በሩ ጋር በሩ ጋር ይለዋል ማለት ያው ውሸት ነው። በቃ ለመደ ትንሽ የለው የውሸት ትልቅም የለው እና መመረጣችንን እንድናጸና እግዚአብሔር ይርዳን። መመረጧን አጽንታ የቆመች ድንግል ማርያም ብቻ ናት። እውነት ብትናገር የምትጸድቅበት አፍ ብትዋሽ የምትኮነንበት አፍ እውነት ብትሰማ መዝሙር ቃለ እግዚአብሔር ብትሰማ የምትጽድቅበት ጆሮ፣ ሐሰት ክህደት ብትሰማ የምትኮነንበት ጆሮ። እውነት ብትናገር እግዚአብሔርን ብታስብ የምትድንበት ሕሊና፣ ሐሰት ብታስብ የምትከስርበት ሕሊና። ወደ ነዳያን ይዘው ብትሄድ ወደ ቤተ ክርስቲያን ይዘው ብትሮጥ የምትጸድቅበት እግር፣ ጠንቋይ ቤት ይዘው ለተንኮል ለስርቆት ይዘው ብትሄድ የምትኮነንበት እግር። ብትመጸውት ደካሞችን ብታነ የምትጸድቅበት እጅ ብትደባደብ፣ ብትሳደብበት ወይንም ሰው ብትመታበት፣ ሰው ብትገፋበት የምትኮነን እጅ እግዚአብሔር ሰጥቷል ማለት ነው። ሀብታችንን እንዳንከስር መድኃኒዓለም ይርዳን። አሜን በሉ። አሁን ከክስ ከመክሰር እግዚአብሔር ያውጣል። ነጋዴ ከሰረ የሚባለው አይነቱን ሲከስር ነው፣ ትርፉን ሲከስር አይደለም። አይነቱን እየከሰረ ትርፉን የሚያስብ ነጋዴ የከሰረ ነው። በተሰጠን ገንዘብ ቢኖረኝ መጸውት ነበር እንዲህ ያለው ብሆን እንዲ ወዘ ተርፈ ማለት ክንትተፍ የተሰጠ አካል መጀመሪያ ማትረፊያ ነው። በተሰጠ አካል ምን ሰራ ነው። በዚህ አካል ነው ስራ መስራት ያለብን። በዚህ አካል ከሰራበት ድሃ አይደለም ሰው በክርስትና እኮ ታሞ የሚጸድቁባት ሀገር ናት። በድህነት የሚጸደቅባት ሀገር የሰውዬ ድህነት እየሰበቀ ነው እንዴ? አረ በፍጹም እስኪ ባሉ ድሃ ሆኖ ብሉ የሚጸርቁበት ሰርተ ሰርተ አልሳካ ካለ ድሀ ስትሆን ተመስገን እግዚአብሔር። ምክንያቱም ብዙ ሀብት ያልሰጠኝ ሳልመጸውት ቀርቼ እንዳትፈርድብኝ ነው ብለህ የምታመሰግንበት ነው። ተጋድመህ ድህነት ያጸርቃል እሱ ሌላ ነው። እሺ፣ እንዲያው ሰው እኮ ጣመም ዝም ብሎ ማለት ነው እንዴ? አላልም። እሺ ምንድነው ያለው? ሰርተ ሰርታ አልሳካ ካለ ተመስገን። እስኪበሩ ወሩ ተመስገን ወል በዚያ ትጽድቅ አለ። ምክንያቱም እንደውም ተመልከት፣ ስለማታቅበት ነው እግዚአብሔር ያልሰጠህ ለምን ብዙ ብዙ ከሰጠው፣ እጃችሁ አውጡ። ከእግዚአብሔር ትበልጣላችሁ አትበልጡ? እማይበልጥ በሞቴ የማይበልጥ ብቻችሁን ያውጣ። ትበልጣላችሁ አትበልጡም። እግዚአብሔር በድለነው መጥቶ የታረቀን እርሱ ነው፣ ወይንስ የበደልነው ደህን ነው? የታረቅ ነው የተበደለው? ምን ብሎ ታረቀ? ክሶ ነው የሚባለው። ክሶ በሉ ምንድን ነው የካሰው? አዳም ነው የበደለው። የሞተው ለአዳም ነው። የተገረፈው ለአዳም ነው። የታሰረው ለወንጀለኛው ነው። የተሰደደው ለወንጀለኛው ነው። ለወዳጁ ታይሆን፣ ለጠላቱ የሞተ አምላክ ስላለን ማንን እንምሰል? በሉ ለእርቅ ተጠርተን በሉ ለጠባ እንዞርም። ሰይ ሁላችሁም ትምህርቱ እንዳበቃ ቀጥታ ስልክ ደውላችሁ ከተጣላችሁ ሰው ጋር ትታረቃላችሁ። ለቃለው ይላል። እዛ ደግሞ አለቅም። እንደ ዘመኑ ጋኔን ማለት ነው። የዘመኑ ጋኔን ሰውን መቀለጃ አድርገው፣ መቀለጃ ሰው ይገርማችኋል። በጣም መቀለጃ። አሁን ይሄድና አርሴ ማጽበል ይገባል። እንትና ናት የዋለችብኝ እኔ። ኧረ እባክህ እንደዚያ ካለ ሰይጣን እያሾፈ ነው። ለምን እግዚአብሔር አንዱን ሲያድን አንደኛውን አይገድልም? እግዚአብሔር ሰላም ለማድረግ አንድ በሽታ አይፈጥርም። አንቺን ለማዳን እህትሽ ጋር እንድትጣል እግዚአብሔር አያደርግም፣ አያደርግም። እግዚአብሔር አርጀ ማጸብ። አዎ፣ እንትና ፀበል ሂጅ፣ እንትና ነይ፣ ዋለባት ተብሏል። ረባክ ማን ነው ያለ እንደዚህ ያለ ለፍልፏል። አለላው ሰይጣን እውነት ተናግሮ ያውቃል ወይ ነው አሁን ያን ሲያዳምጥ ይውላል ሰው ማለት ነው፣ ዝም ብሎ ሰይጣን እራሱ መጫወቻ ነው ያደረግ። ሲስተም ቀይሮ ማለት ነው በጣም ሲስተም እንዴት አባቱ እንደቀየረ ማለት ነው። እንጂ ሰው መንቃት አይገባውም እንዴ? ማስተዋል እንዴት ይነሰዋል ሰው? ተመልከቱ መርከቱ ጸበል። አሁንማ አንማ ጸበሉን፣ እንደ ክኒን አረገው እኮ ሰው። የአርሴማ ጸበል ለአርሴማ መሄድ ለትዳር፣ የአቡነ አህራ ለቁስል፣ የእንትና ለእንትን። ማነው ነው እንደዚህ ያለ ልጅ እንደዚህ ያለ ልጅ ማን ነው ነው ጥያቄ? እዚህ ጋር የእመቤታችን ጸበል ለቁ አይሆንም አይሆንም። እና ሳይ ከሰይጣን ሰምቼ ከማለት ውጡ። ሰይጣን እውነት ተናግሮ አያውቅ። እግዚአብሔር ይመርጣል ማለት እግዚአብሔር ንጹህ ፍጥረትን ይፈጥራል ማለት ነው። እስኪ በሉ እግዚአብሔር በሉ ምንን ይፈጥራል አንድ ታዲያ እግዚአብሔር ንጹህ ፍጥረት ከፈጠረ ሳጥናኤል ከወዴት መጣ ካላችሁ ወዳጀ እናቴ የኔንም ስትወልደኝ ንጹህ ልጅ ነው የወለደችው። አይደለም ሊቅ ሆኖ የተወለደ ሰው አለ? አለን? የለም። ሊቅነትም ድንቁርና እዚህ ዓለም የሚመጡ ናቸው ማለት ነው። ሰው በባህሪው የሚያመጣቸው ናቸው። በዚያውስ ላይ በጉር ምናምን ይዞት የተወለደ ሰው አለ? በሞቴ እንደው እንዳስቁ እንጂ እችም ፂም ሆና እንዳትሉ አደራችሁን፣ እንጂ እችም እንትን ሆና እንዳትሉ አሁን እኔ ስወለድ ጺም አልነበረኝም። አሁን ያው ጀምር ያለው በዚህ በዚህ ማለት ነው። ፂም ያለው ልጅ ወልዳለች እናቴ ባሎጅ። አሁን ብግር አለባችሁ ሁላችሁ ጡብ የሚል ነገር ማለት ነው። በጉር ብግር ምናምን ይባላል። እናታችሁ ስትወልድ ብግር ወልዳለች በደወለደችው ንጹህ ሰው ተመልከቱ። በሞቴ በዚያውም ላይ እንጀራ ስትጋግሩ የሻገተ እንጀራ ጋግራችኋል። ምን እንጀራ ነው የጋገራችሁት? ሻጋታው ከየት መጣ በሉ እንጂ። ያው እንጀራው ነው ሻጋታ ያመጣው ማለት ነው። ሻጋታውን ያመጣው ራሱ ሻጋታው ዲያብሎስ ነው እንጂ እግዚአብሔር ንጹህ። ዲያብሎስ ነው የፈጠረው ኃጢአት ያልነበረበት ዲያብሎስ ነው የፈጠረው ለኃጢአት ለክፋት መነሻ የሆነው ራሱ ሰይጣን ነው። ለዚህ ነው ሄኖክ ሲናገር አመፃ ወፃት መዛግብት ያ ተንኮል ሁሉ ከዲያብሎስ ወጣች። ጌታም ሲናገር እንዲህ ይላል እስመ ምትካት ቀታል የነፍሰሰው ውእቱ እሱ ከጥንት ጀምሮ ደም አፍሳሽ ነው ብሏል። እሱ የሐሰት አባት ነው። ዋዋ ለሐሰት ተብሎ ዲያብሎስ የሐሰት ወላጇም፣ አሳዳጊዋም፣ አያቷም፣ ባለቤቷም፣ የበኩር አባቷም ሰይጣን ራሱ ነው። እግዚአብሔር ንጹሕ ሰይጣንን ፈጥሯል። እስኪ በሉ እግዚአብሔር በሉ ንጹሕ ምንን ፈጥሯል። እግዚአብሔር ተመልከቱ፣ ይመርጣል ማለት እግዚአብሔር ንጹሕ ሰውን ፈጥሯል ማለት ነው። ለክህደት የበቃው የካደው ራሱ ሳጥን የለው። ማን የካደው በሉ፣ ሳጥን አይል በሉ እግዚአብሔር ግን ንጹህ መልአክ አልፈጠረው ፈጥሯል። እግዚአብሔር ስለዚህ ተመልከቱ፣ እግዚአብሔር ይመርጣል። በሉ በሞት ያፈርሰዋል እግዚአብሔር በሉ፣ ይመርጣል። እንግዲህ ወላችሁ መመረጥማ ሰይጣንም ተመርጧል። ሰይጣን አልተመረጠም፣ ለመላክነት ተመርጦ ለክደት አሮጠም። መመረጥማ ተመልከቱ፣ አዳምና ሔዋንም ተመርጠዋል። ከመሬት መርጦ ሰው አርጎ በመልኩ ፈጥሮ ገነትን እንዲሰሯት እንዲኮተኩቷት፣ በገነት አላኖራቸውም። ለገነት ተፈጥረው ለገሃን ነው የሚወረዱ አዳምና ሔዋንም አሉ። መመረጥማ ዲያብሎስም ተመርጧል። መመረጥማ ማንም ተመርጧል። አዳምም ተመርጧል። መመረጥማ ይሁዳም ተመርጧል። እስኪ በሉ መመረጥማ በሉ፣ ማን ተመርጧል? በሉ እንጂ ይሁዳም ተመርጧል። ምን ተብሎ? ሐዋርያ ሁን ተብሎ ተመልክቱ ሐዋርያ ሁን ቢለው ለብር አልሮጥም ወዳጀ ይሁዳ አንዱን አካል ሸጠ፣ አንተ ደግሞ አንዱን አካል ትሸጣለህ። ይሁዳ ስንቱን አካል ነው የሸጠው? በይሁዳ ይፈርዳል ሰው እንደው ጉረኛ እኮ ነው ሰው። እንደው ይሁዳ እንደው ምን አረገው ጌታን እንደው ይላል ወዳጅ። ይሁዳ እንኳን እንኳን ሸጠው ለሰላሳ ብር ሸጦ ባይሆን ይሁዳ ያለውን ወርቅ ያላወቀ ጅል ነው የሚባለው። በሰላሳ ብር የብርን ጌታ መሸጡ ማለት ነው ይሁዳ አንዱን አካል ወልድን ሸጠ፣ አንተ ደግሞ አንዱን አካል መንፈስ ቅዱስን ትሸጣለህ። ለብር ብሎ መስበክ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር መንፈስ ቅዱስን መሸጥ ነው። በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልን ነን 199 ብር ነው ያመጣሁት። አንድ ብርም አላተረፉም። ግዛኝ። ይኸው ለብር ብለህ ሸጥከው ማለት ነው። ነጋዴው ይሸጠዋል። ሸጠዋል ነገዱ ተመልከቱ። አሁን ዱሮ ኤ ላስቲክ ነበረ፣ ላስቲክ የሆነ መስፈሪያ የጥፍ ላይ ምን ያረጋል? ውስጡ ላይ እንጨቱን ያግልና ሆዱ ዘርጣጥ እንዲል እንጨቱን ያረጋበት አሳፋ እንዲል በሳት ሞቅ ሞቅ ያደርገዋል። አሁን ደግሞ ብርጭቆን ስብር ያረጋጉና በፕላስተር ያያይዙታል። ያው ለባላ አመሉ ዳቦ ይልሳል ነው ነገሩ። ሲቆረስ ስለሚታወቅ ባይሆን በመላሴ ነካል አርጎ ብሎኮን ከሚቀርብ ነው ኮኑ። ሰውን ስርቆቱ ትንሽ ቢሆን ሳይሰርቅ ያምሽም ሰው ይሰርቃል በሚዛኗ ያም ባይሆን ደግሞ ገብርኤልን ከጨመረ ነው የመጣው ዝም ብለህ ጊዜ ይላል ማለት ነው። ምን አማማ ዝም ብለህ ሽጥ አትሽጥ ብሎ የከለከለ ሰው የለም። ግን አትማሉ እና ያላችሁ አንዱን አካል መንፈስ ቅዱስን መሸጥ ማለት እንደ ይሁዳ ተመልከቱ በሰማንያ ቀን በተቀበልከው መንፈስ ቅዱስ ላይ ማዋሸት ማለት ነው። እግዚአብሔር እንዳንዋሽ አድርገን ያሁን። እንግዲህ ውሸት ውሸት የማይመስለን ብዙ ነገር አለ እኮ መገናኛ ቁጭ ብሎ ያው ያው እንትኑ ጋር አደረው። ያው እዚህ ቤተክርስቲያን በሩ ጋር በሩ ጋር ይለዋል ማለት ያው ውሸት ነው። በቃ ለመደ። ትንሽ የለው የውሸት ትልቅም የለው እና መመረጣችንን እንድናጸና እግዚአብሔር ይርዳን። መመረጧን አጽንታ የቆመች ድንግል ማርያም ብቻ ናት። እበያ ለድንግል እስኪበሉ እበያ በሉ ለድንግል ይትካ አለ ተነግሮ የድንግልን ክብሯን መናገር አይቻልም። እንዴት አለ ሰውየው እንዴት ሲል እስመ እግዚአብሔር ጌታ መርጧታልና። አሀ መመረጥማ ዲያብሎስስ ተመርጦ የለ? አዎ እሱ ተመርጧል፣ ግን ክዷል። መመረጧን ያጸናች እሷ ብቻ ናት። መመረጥማ ይሁዳስ ተመርጦ የለ እንዴ? አዎ። ግን ታዲያ ይሁዳ ቢመረጥም ለክደት ሮጧል። መመረጧን ያጸናች እርሷ ናት። መመረጧን ያጸናች የድንግል ማርያም ልጅ አደረገን እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በሉ ቆይ ቆይ ቆዩ እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። እስኪ በሉ ይፈጥራል በሉ፣ ይፈጥራል በሉ እንጂ። ታዲያ እግዚአብሔር ይፈጥራል ከሆነ እንደዚያ ከሆነ ተመልከቱ። አንዱን መረጥኩ፣ አንዱን ደግሞ አንዱን ጻድቅ እንደሆንኩ እንደሆንክ መራውኩ መረጥኩ፣ አንዱን ደግሞ ኃጢአተኛ እንደወንክ መረጥኩ አወኩ። ማለቱ ምን ማለቱ ነው ሲባል ሀጥዕም ጻድቅም የሚሆነው አካል እግዚአብሔር ሲፈጥረው ተሰጥቶታል። እስኪ በሉ ሀጥዕም በሉ ጻድቅም ሊሆንበት የቱ ተሰጠው በሉ፣ አካል በሉ እንጂ። እሺ እግዚአብሔር አካል ያልሰጠው ማን ነው? ጃውጦስኪ አካል ያልተሰጠው እግዚአብሔር ያልፈጠረው ሰው አለ? ስለዚህ ምን ማለት ነው? ብትሰራ ጻድቅ የምትጠየው እውነት፣ ብትናገር የምትጸድቅበት አፍ፣ ብትዋሽ የምትኮነንበት አፍ እውነት ብትሰማ፣ መዝሙር ቃለ እግዚአብሔር ብትሰማ የምትጸድቅበት ጆሮ፣ ሐሰት ክህደት ብትሰማ የምትኮነንበት ጆሮ። እውነት ብትናገር፣ እግዚአብሔርን ብታስብ የምድንበት ሕሊና፣ ሐሰት ብታስብ የምትከስርበት ሕሊና። ወደ ነዳያን ይዘው ብትሄድ፣ ወደ ቤተክርስቲያን ይዘው ብትሮጥ የምትጸድቅበት እግር ጠንቋይ ቤት ይዘው ለተንኮል ለስርቆት ይዘው ብትሄድ የምትኮነንበት እግር። ብትመጸውት ደካሞችን ብታነሳ የምትጸድቅበት እጅ። ብትደባደብ ብትሳደብበት ወይንም ሰው ብትመታበት ሰው ብትገፋበት የምትኮነን እጅ፣ እግዚአብሔር ሰጥቷል ማለት ነው። ሀብታችንን እንዳንከስር መድኃኒዓለም ይርዳን። አሜን በሉ። አሁን ከመክሰር እግዚአብሔር ያውጣል። ነጋዴ ከሰረ የሚባለው አይነቱን ሲከስር ነው። ትርፉን ሲከሰር አይደለም። አይነቱን እየከሰረ ትርፉን የሚያስብ ነጋዴ የከሰረ ነው። በተሰጠን ገንዘብ ቢኖረኝ መጸውት ነበር እንዲህ ያለው ሆን እንዲህ ወዘ ተርፈ ማለት ክንትተህ የተሰጠ አካል መጀመሪያ ማትረፊያ ነው። በተሰጠ አካል ምንሰር በዚህ አካል ነው ስራ መስራት ያለብን። በዚህ አካል ከሰራበት ዳ አይደለም ሰው በክርስትናኮ ታሞ የሚጸድቁባት ሀገር ናት። በድህነት የሚጸደቅባት ሀገር። አሃ የሰውየ ድህነት እየሰበከ ነው እንዴ? አረ በፍጹም እስኪ በሉ ድሃ ሆኖ ብሉ በሉ የሚጸድቁባት ሰርታ ሰርታ አልሳካ ካለ ድሃ ስትሆን ተመስገን እግዜ ሄዱ ምክንያቱም ብዙ ሀብት ያልሰጠኝ ሳልመጸውት ቀርቼ እንዳትፈርድብኝ ነው ብለህ የምታመሰግንበት ነው ተጋድመህ ድህነት ያጸድቃል እሱ ሌላ ነው እሺ እንደው ሰው እኮ ማጣመም ዝም ብሎ ማለት ነው እንዲህ አላልም እሺ ምንድን ነው ያለው ሰርተ ሰርተ አልሳካ ካለህ ተመስገን እስኪ በሉ ተመስገን በሉ በዚያ ትጸድቃለህ ምክንያቱም እንደውም ተመልከት ስለማታውቅበት ነው እግዚአብሔር ያልሰጠህ ለምን ብዙ ብዙ ከሰጡት ብዙ ይጠብቁበታል ያን ሀብት ሰጥቶ አሳላፊ እንደው አሁን ሰርግ ላይ ሲኮን ሰው ወገን ማውጫ እዳ እኮ ነው የገባነው። ሲሾሙም ወገን ማውጫ የአክስት ልጃቸውን መቀጠር በበንድ ስሞትላችሁ ቤተ ክርስቲያን አላልኩም። ደው እናንተ መስሪያ ቤት ሁሉ ማለት እናንተ መስሪያ ቤት ሁሉ አሁን በቃ ችግር ሆኗል። የአክስቴ ልጅ ነው አስገባውን ስማ ይባላል ማለት ነው። ሌን ዳውሩ ሁሉ ስም አጠብ ለተሹመ የአክስት ልጅ ምታወጣበት እንዲሁ ቆይ ሲሾሙት ሌባ ሰው ማለት ነው። አንድ እጄ ላይ መቼ ገብታ የሚል እኮ ነው ሰው። ስልጣኗ መቼ እጄ ላይ ገብታ ማለት ነው። ሲሾሙ ወያ ክስተል ልጅ ምድረዳ አሁን ሰርግ ላይ ሰውየው አሳልፍ፣ ይሄን ሁሉ ህዝብ አስተናግድ ሲለው ሰውየው ምን ያደርጋል? የዘመዱ ምናም ስለ ነይ ነይ ነይ በዚህ ነይ እዚህ ጋር አቅጭ በይ ነው ንስ እዚህ ጋር ደገም ግን እንደውም ምን ይባላል መሰላችሁ ጅራፍ አፈታተሉን ይባላል። ይሄ ገጠር ቋንቋ ይገባው የከተሜ እስኪበሉ ጅራፍ አፈታተሉን በሉ አትሉም። ጅራፍ አፈታተሉን በሏ እኔ ጅራፍ ምንድነው መሰላችሁ ከላይ ጆሮ ላይ ሁለት ነው ታች እዚህ ጆሮ መያዣ ጋር ሲደርስ ሶስት ይሆናል ከዛ ወደ ታች ሲወርድ ሲወርድ እየቀጠለ አንድ ይሆናል ማለት ነው። ስለዚህ ጅራፍ አፈታተሉን ከላይ ለዘመዶቹ ሶስት ይደግማል ማለት ነው። ታች ላይ ሲደርስ አንድ ይሰጣል ማለት ነው። አሁን ፍርድ ቤት አሁን መልቀበል ምናምን እንደው በዚህም እንደው በዚህም ነው ያልኳ። አደራችሁን እንደው በዚህም በእኛ ቤት አካባቢ እንደው ጠጋ ጠጋ ብሎ ገለጥ ለጥ ቢደረግ ሦስት ሦስት ሽርብ አይጠፋም። ይሄ ነው ሦስት ሦስት ሽርብ እናንተ ጋር አይጠፋም። ዋ እኩል ነን እኮ መጫን የኛ ሲሆና የሚታያችሁ እናንተ፣ የእናንተንስ ማን ይንገራችሁ? ይሄ ነው እና ሰው አስተናጋጅ ነው። አስተናጋጅ ነው ሰው አሳላፊ ቆሞ ይሁዳን ይሁዳ የሚያሰኘው ምን መሰላችሁ? አሳላፊ ሆኖ መብላቱ። እስኪ አሳላፊ ሆኖ በሉ መብላቱ። አስራ ሁለቱ ቆሞ ያስተናግዳሉ፣ አስራ ሁለቱ ይበላሉ። የዚህ ያለ ተራው ይሁዳ ማስተናገድ ነው። ጌታ ሰው እንዳላስቸግር ብሎ የቸርነት አመለቀደ ወጥ እያወጣ ይበላል። ከዛ ይሁዳ ምን አለ? እስኪ እንደው ወጡን ቃማ ስላ አድርገው ብሎ እጁን ከተተበት ማለት አስተናጋጅ ሆኖ መብላት ምልክቱ። አስተናጋጅ ሆኖ የሚበላ ሞልቷል አሁን ልቅም አድርጎ ማለት ነው። ምንም እንዲሁ እሺ፣ የልጃችንን አሳገሰሱን ያብላን እያለ ይበላል ሰው። እንግዲህ ወደ ነገር ልመልሳችሁ፣ እሺ አላችሁ። እግዚአብሔር ይመርጣል በሉ እንጂ ምን ይሰጣል ማለት ነው። አካል በሉ እንጂ፣ ያ የሰጠ አካል እንደምትሰርቅበትም እንደምትኮነንበትም ማን ያውቀን? በሞቴ ነገሩኝ? ስለዚህ ምን አለ? አንዱን በእናቱ ማይጸን ሳለ ደግነትህን አወኩ፣ አንዱን ደግሞ በናት ማይ ጸንሳለ ምን አወኩ? ክፋትህን አወኩ። ክፋትህን አወቅኩ ማለት መጨረሻ ላይ የምትሰራውን ስራ አውቃለሁ ማለት ነው እንጂ እግዚአብሔር ወስኖ ለሲኦል ያደረገው የለም። እግዚአብሔር ለመንግስቱ ያብቃን። አሜን በለላችሁ። ከዚህ በኋላ ማለት ነው የፈለገ ኃጢአት ስሩ፣ የፈለገ ነገር ስሩ። በውኑ ውቀያኖስን የሚያ ውቀያኖስን ወደ ጨውነት የሚቀይር ጨው አለ ወይ? በውኑ የእግዚአብሔርን ባህሪ የሚያሳድፍ ኃጢአት ሰው ሊሰራ ይችላሉ? አይችልም። ሰው ንስሐ ሲገባ ተመልከቱ፣ ከእግዚአብሔር የምህረቱ ባህር ነው የሚገባ ሰው ንስሐ አልገባም ማለት ታዲያ፣ ተመልከቱ፣ ንስሐ ስትገቡ የምር ነው መላችሁ። አሁን እኮ እዚህ እንትና ብግ፣ አሁን አዲስ አበባ ተሰብስበን አንድ ውሃ ብንገባ ውሃው ራሱ ይገማል ተመልሶ። እውነቴን ነው አይሸትም ቦ ያው እየተጠበቀ ሰው እንደዚያ ነው ማለት ነው። እግዚአብሔር ግን ሁሉ ንቢያ አጥብ የማይቀየር ንጹሐ ባህሪ አጥቦን አጥቦን የማይሰለችን ለዚህ እኮ ነው ኦ ክርስቶስ ባህርይ የመሰኔ ኦልድ እግዚአብሔር ባህርይ መሰኔ። ተመልከቱ፣ ይሄ ያው የእግዚአብሔር ልጅ ኢየሱስ ክርስቶስ፣ አንተ የውበት ባህር ነህ፣ አንተ ውስጥ ገብተን ቆሻሻችንን ታነፃልናለህ አለ። ቆይ አሁን ደሞ አይ ጉድ ሰው ሰንጣቂ አይደል እስኪበሉ ብረህ ትበሉ እሳትን ከዝገት ሲያስለቅቀው በሉ፣ ዝገቱን ሳይጋራ ነው በሏ። እግዚአብሔር የኛን ኃጢአት ሲያነጻን፣ ውሃ ሲያጥብህ ቆሻሻን ይዞ ነው። ጌታዬ፣ እግዚአብሔር ሲያጥብህ፣ ኃጢአትህ ተለጥፎበት እንደዋው ተዋዶት አይደለም። ብረት እሳትን ንጹሕ ሲያደረገው እሳቱ ሳይዝግ ብረቱን እንደሚያነጻው፣ እግዚአብሔር ከኃጢአታችን ሲያጠራን ኃጢአታችን ሳያሳድፈው ነው ኃጢአታችን ሳያሳድፈው የሚያነጻን አምላክ የተመሰገነ ይሁን።